ሰላም፣ ጤና ይስጥልን ክቡራን ቲ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችን ቆዩ። በዓለም የመጀመሪያው ግማሽ ትሪሊየነር ኤሎን መስክ የአንድ ትሪሊየን ዶላር ክፍያው ጸደቀ። የቴስላ አለቃ ኤሎን መስክ ወደ አንድ ትሪሊዮን ዶላር የሚጠጋ ክፍያው በባለድርሻዎች ጸደቀለት። ይህም ክብረ ወሰን የሰበረ ክፍያ ነው። ስምምነቱ 75 በመቶ ድምፅ ጸድቋል። ሐሙስ ዕለት በተከናወነው የድርጅቱ ዓመታዊ ጠቅላላ ስብሰባ ላይም ውሳኔው ታዳሚዎችን በከፍተኛ ጭብጨባ አጅበዋል። የዓለም ቁጥር አንዱ ከበርቴ መስክ ኤሌክትሪክ መኪናውን የገበያ ዋጋ በ10 ዓመታት ውስጥ በከፍተኛ ሁኔታ ማሳደግ አለበት። ይህንን ካደረገና የተለያዩ ግቦችንም ካሳካ በመቶ ሚሊዮን የሚቆጠሩ አዳዲስ አክሲዮኖችን ያገኛል። የክፍያ መጠኑ ትችትን አስከትሏል። የቴስላ ቦርድ ግን ውሳኔውን ባይጸድቅ መስክ ኩባንያው ሊልቅ እንደሚችል ተከራክሯል። ኩባንያው እሱን ማጣት እንደማይፈልግም ገልጿል። መስክ በኦስተን፣ ቴክሳስ የተደረሰውን ውሳኔውን ተከትሎ መድረክ ላይ ወጥቶ ስሙን እያነሱ ለዘፈኑለት ባለአክሲዮኖች ሲደንስም ታይቷል። የምንጀምረው የቴስላ የወደፊት እጣ ፈንታ ብቻ ሳይሆን ሙሉ በሙሉ አዲስ ምዕራፍ ነው ብሏል። ሌሎች የባለ ድርሻ ስብሰባዎች የእንቅልፍ ፌስቲቫሎች ናቸው፣ የእኛኛ ግን ሞቅ ያልን ነው ሲልም አክሏል። መስክ ክፍያውን ክፍሎ ለማድረግ በሚቀጥሉት አስርት ዓመታት ውስጥ ሊያሳካቸው ከሚገቡት ወሳኝ ነገሮች አንዱ የቴስላን ገበያ ዋጋ አሁን ካለበት 1.4 ትሪሊየን ዶራል ወደ 8.5 ትሪሊየን ዶራል ማሳደግን ያካትታል። በሚሊየን የሚቆጠሩ ራሳቸውን የሚያሽከረክሩ የሮቦ ታክስ መኪናዎች ወደ ስራ ማስገባትም ይጠበቅበታል። መስክ በኦቲቤስ ሮቦት ላይ ትኩረት አድርጎ ሲሉ ተንታኞችም ገልጸዋል። የዲፕዩተር አሴት ማኔጅመንት ባልደረባ ጁን ሙንስተር የአዲሱ ምዕራፍ ራዕይ የሚጀምረው በኦቲ መስ ነው ነው እስካሁን ስለ መኪኖቹ፣ ራሳቸውን ስለሚያሽከረክሩ መኪኖችና ስለ ሮብ አልተጠቀመም ብለዋል። መስክ ግን በኋላ ላይ ራሳቸውን ስለሚያሽከረክሩ መኪኖች ጠቅሷል። ኩባንያው አሽከርካሪዎቹ የጽሁፍ መልእክት ይልካሉ እንዲነዱ በመፍቀድም ምቹ እንዲሆኑ ተናግሯል። የአሜሪካ ተቆጣጣሪዎች ቴስላ መኪናዎች ራሳቸውን በሚያሽከረክሩበት ወቅት ብዙ አደጋዎች መከሰታቸውን ተከትሎ እየመረመሩት ነው። መኪናዎቹ በቀይ መብራት አለመቆም ወይም በተሳሳተ መንገድ በመነዳታቸው አንዳንዶቹ አደጋዎችና ጉዳቶቹ አስከትለዋል የቴስላ አክሲዮኖችም ከሰዓታት በኋላ በትንሹ ክፍያ ያክሉ ሲሆን ባለፉት ስድስት ወራት ከ62 በመቶ በላይ ጨምረዋል መስክ ከአሜሪካ ፕሬዚዳንት ዶናልድ ትራምፕ ጋር አብሮ መስራት መጀመሩን ተከትሎ ሽያጩ ቀንሷል አሁን ግን ግንኙነታቸው ሻክሯል የቴስላ ባለ አክሲዮኑም የሆኑት ሮስ ገርበር ለቢቢሲ ኒውስ እንደተናገሩትም የመስክ የክፍያ ስምምነት በስራ ላይ ከሚታዩ ለማመን የሚከብዱ ነገሮች የደረሱበት ደረጃን ያሳያል። መስክ ለቴስላ ያለውን ግብ ግልጽ ቢያደርግም፣ ግን ኩባንያው የገንዘብ አፈጻጸሙን ጨምሮ በርካታ ተግዳሮቶች ያጋጥሙታል ሲሉም ገርበር ካዋስኪ የተሰኘው የኢንቨስትመንት ድርጅት ዋና ስራ አስፈጻሚ የሆኑት ገርበር ተናግረዋል። ገርበራክለውም ለሮቦቶች ትልቅ ፍላጎት ይኖራል ወይም የሚለው አሁንም ግልጽ አይደለም። ቴስላ እንደ ዌይሞ ካሉ ተቀናቃኞቹም በሮቦታክስ ኢንዱስትሪ ውስጥ ጠንካራ ፉክክር ይገጥመዋል። የዌድቡሽ ሴኩሪቲስ የቴክኖሎጂ ተንታኝ የሆኑትና የመስክን የቴስላ አመራር ለረጅም ጊዜ ሲደግፉ የቆዩት ዳን ኤቭ ከድምፅ አሰጣቱ በኋላ የቴስላ ትልቁ ሀብት ሲሉም ጠርተውታል። የሰው ሰራሽ አስተውሎት ግምገማም እየተፈታ መሆኑን እናምናለን። በሚቀጥሉ ስድስት እና ዘጠኝ ወራት ውስጥም ለቴኤስኤ በሰው ሰራሽ አስተውሎት ላይ የተመሰረተ ግምገማ ላይ የሚደረገው ጉዞ አሁን መጀመሩን እናምናለን ሲሉም ኤቪስ አክለዋል። መስክ 13 በመቶ የቴስላ አክሲዮኖች ባለቤት ነው። ባለ አክሲዮኖቹም የኩባንያው የገበያ ዋጋ በ10 እጥፍ ካሳደገ በ10 ቢሊዮን ዶላር የሚቆጠር ክፍያ እንዲያገኝ ሁለት ጊዜ ወሰነ። ይህንንም አሳክቷል። ሰላም ጤና ስጥልን፣ ውድ የዩቱብ ቤተሰቦች እንዴት ናችሁ? አዲስ ጀማሪ ነኝ። ና ሰብስክራይብ ያደረጋችሁ፣ አበረታቱኝ። አመሰግናለሁ።